በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ እግዚአብሔር ልጆች በክርስቶስ የተወደዳችሁ በአብ እንዲሁ በዘላለም ጸጋው ምሕረቱ በልጁ በውድ ልጁ ልጆች ተብለ እንድንጠራ እንዲህ ያለውን ፍቅር የሰጠን የሰጣችሁ መንፈስ ቅዱስ ያተመን ያተማችሁ የቅዱሳን ቤተሰቦች ወራሾች እግዚአብሔር ልጆች ሁላችሁ እንደምቆያችሁ፣ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር ኢየሩሳሌም አስር ቀን ጉዞ ለገና ዘጋጅተናል። ያው አስባችሁበት መሄድ ቤተሰቦቻችሁ መላክ የምትፈልጉ በ91148 ስልኬ ላይ ያሳውቁኝ። ከዛ ውጭ ይሄ የአጋፔ ቤተሰብ ወላጅ የሌላቸው ልጆች በተለይ አባታቸው ትቷቸው ሄደ፣ የሞተባቸው እናት ብቻ የምታሳድጋቸው ልጆች፣ ወይም አባት ብቻውን የሚያሳድጋቸው እናት የሌላቸው ልጆች መደገፍ፣ ማገዝ፣ ችግረኛ ቤተሰቦችን ማቋቋም የሚል መርሃ ግብር አለን። ታውቃላችሁ፣ አጋፔ ሁለት እናቶች አሉን ድጋፍ የሚፈልጉ እና አንደኛዋ እናት ናቸው፣ አንደኛዋም ደግሞ እንደዚሁ ልጆች እናት ናት። እነዚህ ሁለት ሰዎች እንድናግዝ ፈቃደኞች የሆናችሁ በስልኬ ላይ ቅድም በሰጠኋችሁ ስልኬ ላይ አሳወቁኝ በዓመት አንድ ጊዜ በዓመት ሁለቴ ብትልኩላቸው ለዓመት የሚያስፈልጋቸውን ነገር ያ ማለት ነው። ብዙ ቤተሰቦች አለ እንደዚህ የሚደግፉ እግዚአብሔር እናንተን ዘራቸውን ይባርክ። ዛሬ የምንማረው ስለ እግዚአብሔር እሳት ነው በውስጣችን ሊነድ ስለሚገባው እግዚአብሔር እሳት ነው። መጽሐፋችን መጽሐፈ ኦሪት ዘሌዋውያን ምዕራፍ 6፡12 ላይ እሳቱ በመሰዊያ ላይ ዘውትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠሉን መስዋዕት በዚያ ላይ ይረበርባል፣ በዚያም የደህንነት መስዋዕት ስብ ያቃጥላል። ዘውትርን በመሰዊያ ላይ እሳት ይነዳል፣ አይጠፋም። በዚህ ቃል ላይ ነው የምንማረው። እንግዲህ የብሉይ ኪዳን የመስዋዕትና የክህነት ህግ ነው። በመቅደስ ውስጥ በየዕለቱ ጠዋትም፣ ማታም፣ ቀንም 24 ሰዓት እሳቱ ሳይጠፋ መቀመጥ አለበት። ስብ እየተቃጠለ፣ ስቡ እየተቃጠለ የስቡ ሽታ ወደ ሰማይ እየወጣ መሄድ አለበት። ኃጢአተኛውን ዓለም እግዚአብሔር ስለሚመለከት የኃጢአተኞች በሽታ፣ ኃጢአት፣ ነውር፣ ጉድፍ በዛ በሰዓት በሚቃጠለው መስዋዕት በኩል ስለሚቀርብ እግዚአብሔር ያንን የተሰዋ በግ እያሰበ ይቀር እንዲላቸው 24 ሰዓት እሳቱ መስዋዕቱ እንዲያቃጥል መጥፋት አልነበረበትም። እና በእግዚአብሔር ድንኳን ውስጥ ሁለት አይነት እሳት አለ በጊዜው። አንደኛው እሳት ያው ፍሙ ነው፣ መስዋዕቱ የሚቃጠልበት ነው። ሁለተኛው ደግሞ መብራቱ ነው። ዛሬም በቤተ መቅደሳችን ፍሙ አለ፣ እጣኑን የምናሳርግበት ደግሞ መቅረዙ ወይም ጠዋፉ ደግሞ አለ መብራት አድርገን የምናቀጣጥለው። ሁለቱ መብራቶች በመቅደሱ ሳይበሩ ያ ስርዓት አምልኮ አይፈጽምም። እሳቱ የመንፈስ ቅዱስ መኖር እሳቱ የመንፈሳዊ ፍላጎት ምልክት ስለሆነ ነው። የመጀመሪያ መንፈስ ቅዱስ እንዲሰራ፣ በአገልግሎታችን በጉባኤያችን በቅዳሴያችን በስብከት አገልግሎታችን በዝማሬያችን በቤታችን በቤተሰባችን ጸሎት በአጠቃላይ መንፈስ ቅዱስ እንዲሰራ መፍቀድ መቻል አለብን። ምን ማለት ነው? ያ መንፈስ ቅዱስ በእሳት ልሳኖች እንደወረደ በእሳት ምሳሌ የተጎለ ተገለጠ ያ መንፈስ ያ ሕያው መንፈስ ውስጣችንን እንዲቀድስ፣ እንዲሰራ፣ እንዲያበረታን፣ ሸክላውን በእሳት እንደምንተኩሰው የሚሰራ የሚጠቅም ምርጥቃ እንዲያደርገን አብሮን እንዲሰራ መፍቀድ አለብን። ምን ማለት ነው? ያ አብሮ እንዲሰራ መፍቀድ ማለት መንፈስ ቅዱስ ና ብሎ መጮህ አይደለም። እርግጥ መንፈስ ቅዱስ በቤታችን እንዲሰራ መጸለይ ላይ አስፈላጊ ና ትልቅ ነገር ነው፣ ግን ሰዎች መስማማት አለባቸው። አንድ ላይ ሲሆኑ ወንድማማቾች በአንድ ህብረት በአንድ ላይ ሆኖ መስማማት አለባቸው። ጥልን፣ ክርክርን፣ ቅያሜን መጠየፍ አለባቸው። ቤተሰብ ውስጥም መጣላትን ማስወገድ ያስፈልጋል። ግጭቶችን በሰላም መፍታት ያስፈልጋል። ለስጋ ለእልከኝነት፣ ለንዴት በር ከፍተን መንፈስ ቅዱስ ርግቡ ከቤታችን እንዲወጣ ማድረግ የለብንም። ምክንያቱም የኛ ህልውና ከቁጣችን በላይ፣ ከንዴታችን በላይ፣ ከትክክለኝነታችን በላይ፣ ከተጎጅነታችን በላይ፣ ከኃይለኝነታችን በላይ የኛ ህልውና በስርዓት የሚኖር መንፈስ ቅዱስ ይሰራው ብቻ ነው። እናት ኃይለኛ ስለሆነች ልጇን አታስተካክልም። አባት ኃይለኛ ስለሆነ፣ ሚስት ኃይለኛ ስለሆነች ባሏን አታስተካክልም። ባልም እንዲሁ ኃይለኛ ስለሆነ ሚስቱን አይገዛም። የእግዚአብሔር ልጆች እኛ የምንገዛው የጊዜ መግዛት አቅማችን ከሰማይ በሆነ መለኮታዊ ኃይል ነው፤ እሱም መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን እንዲሰራ መፍቀድ ማለት ቤተሰብም፣ ማህበራትም አብረን በምንሰራቸው ቦታዎች የፍቅር ዝንባል የማሳየት መስማማትን መለማመድ ከመወዳደር ይልቅ መተባበርን ተግባራዊ ማድረግ ያስፈልጋል። ታዩታላችሁ፣ ትንሿን ነገር ብዙ እያደረገ መንፈስ ቅዱስ ያከናውነዋል። ትንሿን ነገር ብዙ ያደረገው ነበር ጌታ በነበረ እጁ ሲዘረጋ፣ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ያላቸውን ሲያደርጉ፣ ሁለቱ አሳ፣ አምስቱ እንጀራ ስንት ሰው ነው ያጠገበው? የሚወረወረው መራብ ስንት አሳ ነው የያዘው? የህብረቱ ነው። ጌታ ራሱ እዛ ጋር ሲናገር የሚሰማ ሕዝብ ስላለ የሚሰማ ሐዋርያት አሉ፣ የሚታዘዙ ባሮች እና ልጆች አሉ። ያን መንፈስ እንዲሰራ መፍቀድ፣ እሳቱ ቤታችን ውስጥ እንዲነድ አራት ሰዓት መፍቀድ ነው ልባችንም ውስጥ ጭምር ማለት ነው። ሌላው መንፈሱ እንዳይሰራ ከሚያደርገው ነገር አንዱ ስውር ኃጢአት መለማመድ ነው። ማንም የማያውቀው ተው የማይለን ተው የማይለን ግን እኛ የምናውቀው በዛ ስውር ኃጢአት ውስጣችን የደከመ ህሊናችን የላሸቀ ልክ ነውም ልክ አይደለም እያዘን የምንኖር ኃጢአታችን መናዘዝ አለብን። የቅዱስን መንፈስ እያሳዘኑ መዋል ማደር ከኛ መወገድ አለበት። መንፈስ ቅዱስ አታሳዝኑ ተብሎ ተጽፏል። በእኛ ላይ ማዘን የለበት መደሰት ነው ያለበት። እንደ ልቤ የሆነ ሰው አገኘው ማለት ነው ያለበት። ለፍቃዳችን ብርታት እንዲሰጥ እየጸለይን ኃጢአታችን ጋር መሰናበት አለብን መወሰን አለብን። አሁን አሁን አሁን ንስሐ ለመግባት እንግዲህ መንፈስ ቅዱስ እሳት ነው። ሁለተኛው መንፈሳዊነታችን፣ ያ መንፈስ ቅዱስ የሚሰጠ የሚተውልን መንፈሳዊነታችን ደግሞ እሱ እሳት ነው። የመንፈሳዊ ሰዎች መንፈሳዊነት እሳት ነው። በትውልድ ውስጥ፣ በሀገር በቤተክርስቲያን በቤተሰብ መንፈሳዊ ሰዎች እሳት ናቸው። አንድ ወጣት ልጅ ቤተሰቦቹ ካዳሚ ናቸው። የጠንቋይ ካዳሚ ናቸው። በዓመት ብዙ ጊዜ ነው ጠንቋይ ቤት የሚሄዱት፣ ብዙ ገንዘብን የሚያባክኑት፣ ብዙ መስዋዕት ያቀርባሉ። እሱ ሰንበት ተማሪ ነው። በእግዚአብሔር የሚያምን ነው። እሱ ብቻ ነው የሚቃረ ነው። እሱ ስለሚቃወም ኃይለኛው አባት አንዴ በቀበቶ አንዴ በጉማሬ አለንጋ አንዴ በሾክ አንዴ በበርበር እያጠና ያሰቃየዋል። አልቀበልም፣ አልፈልግም፣ አልፈልግም እኔ አላምንም ብሎ ስለሚቃወም ማለት ነው፣ ያንን እምነት እና አንድ ቀን የዓመት በዓል ድግስ ነበርና ጠንቋዩ ጋር መሄድ ነበረባቸው። ትክክለኛ ታሪክ ነው የምነግራችሁ መስዋዕት ይዘው ብለው ጉዳይ ትልቅ ጉዳይ ገጥማቸው ችግር ገጥማቸው ችግራቸውን ይዘው ሄዱና ችግሩን መፍታት አልችልም ይላቸዋል። ሰውየ ለምን ሲሉት ያን ችግር መፍታት እንዳልችል እኔም አጠገብ እኔም አጠቃላይ ቤቴም ስራ መስራት አልቻለም። አንድ እሳት እናንተ ቤት ቁምሳጥን ውስጥ ይነዳል። ያ እሳት ካልጠፋ ይህን ችግር ልፈት አልችልም አለው። ሰው ደነገጠ። ለካ ይሄ ልጅ ቁምሳጥን ውስጥ ተደብቆ ይጸለያል የሰበት ተማሪ አባትዬው ደንግጦ ቁም ሳጥኑ ውስጥ ምን ተፈጠረ? ቤቴ ምን ተፈጠረ? ወጦ መጥቶ ቁም ሳጥኑን ሲከፍት ልጁ እዛውስጥ ውስጥ ተደብቆ ሲጸልይ ያገኘዋል። በዚህ ጊዜ ልቡ ይደነግጣል። ይህንን የሚፈራውን ጠንቋይ አላሰራ ያለ ማሰር የቻለ እሳት ቤት ውስጥ ነዷል ማለት ነው። ከዛ ወዲያው ልጁን አቅፎ ሳመ። የአንተ አምላክ ትልቅ ነው የኔን አምላክ አሸነፈው አስረው ብሎ ያ ሰውዬ ነስሐ ገብቶ በልጁ እምነት ተስተካከለ። ሚነድ እሳት ማለት ነው። ያ መንፈሳዊነታችን ሚነድ እሳት ነው። የብዙዎቻችንን ቤት ቀድሷል። የብዙ አያቶች፣ የብዙ ቅድመ አያቶች፣ የብዙ አክስቶች፣ አጎቶች፣ ዘመዶች፣ እናት አባት ጨሌ ጠንቋይ የነደደው በሰንበት ትምህርት ቤት ተማሪዎች መንፈሳዊ እሳት ምክንያት ነው። ብዙ ከተሞች ከባዕዳም ልኮ ከጥንቆላ የወጡት በሰንበት ትምህርት ቤት ወጣቶች መንፈሳዊ እሳት ምክንያት ነው። ይህ እሳት ሁልጊዜ መኖራል። ሁል ጊዜ መንደድ አለበት። ዛሬ ይሄ ሰዓት በየቤታችን እየመጣ ነው። ጠዋት ዩትብ ስትከፍቱ የምትሰሙት እግዚአብሔር ቃል ያቀጣጥላችኋል። ስንቱን እንደተሻገራችሁ እናንተ ታውቃላችሁ። በዛ ቃል ስንቱን እንዳለፋችሁ፣ ስንቱን እነበልባል እንደበላችሁ ሳታውቁት በእናንተ መኖር የተጨነቁ ስንት መናፍስት እንዳሉ አታውቁም። እናንተ ያ እሳት በውስጣችሁ የሚሰራው የሚያቀጣጥለው ነገር አለ። እግዚአብሔር ልጆች ይህ እሳት ዘወትር መንደድ አለበት። ይህ እሳት እንዲነድ ደግሞ ካህናቱ መስራት አለባቸው ይላል። እኔንና እኔን የመሰሉ ወንጌል የሚያስተምሩ በአባትነት የሚመክሩ ንስሐ የሚያስገቡ ክርስቶስን እንዲመስሉ የሚያስተምሩ ከእግዚአብሔር ጋር የሚያስታርቁ ካዳኙ ከክርስቶስ ጋር የሚያገናኙ ሰራተኞች ያስፈልጋሉ። እንደሰማችሁት ካህናቱ ለትለት እንጨት ላይ ጨምሩበት ይላል። ስቡንና እንጨቱን ጨምሩበት። ቃሉ ስብ ነው። እንጨቱ ደግሞ የልባችን ዝግጅት ነው። የመንፈሳችን ንቃት ነው። በቃ የእውነት ቁርጥ አድርገን መምጣታችን ደረቅ እንጨት እሱ ነው። እሳቱ እንዲነድ ያደርገዋል። እያቸው እንደዚያ ነው። በቤተ ክርስቲያን ውስጥ እንደመጣሁኝ አባ ኃይለማርያም የሚባሉ ንስሐ አባት ነበሩኝና ሙዚቃ በጣም ስለምወድ ሄድኩና ጠየቅኳቸው። ምን ይሻለኛል? ቢያንስ የሀገር ሙዚቃ የእናት ሙዚቃ የሚለውን እሱን እየዘፈንኩ ልቀጥል አልኳቸው። መርጠና ለክርስቶስ ሁን ወይም ደግሞ ለዓለሙ ሁን መርጠና አሉኝ። ማታ ሄጄ አስቤ ጠዋት ተነስቼ በቃ ለክርስቶስ መሆን እፈልጋለሁ ብዬ አልኳቸው። መረጥኩ ማለት ነው። አሁን ላይ ደረቅ እንጨት ሆንኩ ማለት ነው። እርጥበቴ ከላይ የተነሳ በዛኑ ሰሞኑ ልቤ የተሰበረበት ጊዜ ቃል ለመጀመሪያ ጊዜ ልቤን ቃሉ ነክቶት የሰበረኝ ያኔ ነው። መምጣቴ ነው፣ መጨከኔ ነው ልቤ እንዲሰበር ያደረገው። መንፈሳዊ ሕይወታችሁ ለምን ይዝላል? ለምን ደግሞት ለምን በትናንትና ብርታታችን ያልተገኘ ነው? ምንድነው ችግራችን? ብለን ስንጠይቅ አንደኛ ንሳ የመግባት ዝንባሌ የለንም። በደበቅ ነው ኃጢአት ንስሐ ንገባ መታለቅ ያቅተናል ቸልተኝነት ዳተኝነት በጣም ያጠቃናል የእግዚአብሔር ቃል በጆሮችን እየመጣ የሚያስተላልፍልን መልእክት እግዚአብሔር እየተናገረ መሆኑ ይረሳልና ስብከት ይመስለናል ለዚህ ነው እግዚአብሔር እንደተናገራችሁ እንደተናገረን ስናስብ ግን ሌላ ነው ህይወት ህይወት ሌላ መልክ ነው የሚኖሩ በጣም ነው የምንቀየረው እግዚአብሔር ልጆች በጣም ነው የምንለወጥ ይህን እሳት የሚያነዱ አገልጋዮች ያስፈልጋሉ። ይህን እሳት የሚያነዱ አገልግሎቶች ያስፈልጋሉ። አገልጋይ ባይኖራችሁስ ዛሬ የኢትዮ ከፍታችሁ ስንት ትምህርት ምፍላይ ትምህርት ትማራላችሁ። መጣድ ያስፈልጋል። እንጨቱን ከእሳቱ ጋር ማገናኘት ያስፈልጋል ያስፈልጋል። ቤተክርስቲያን መሄድ አለባችሁ። በምትችሉት ሁኔታ ማስቀደስ፣ መጸለይ ያስፈልጋል ያስፈልጋል። ቅዱስ ምሥጢርን መካፈል ያስፈልጋል ሥጋ ወደሙ መቀበል ያስፈልጋል መጽሐፍቶችን ማንበብ ያስፈልጋል መጸለይ ያስፈልጋል መዝሙር ለመስማት ሳይሆን ለመዘመር መዘመር ያስፈልጋል እግዚአብሔርን ለማመስገን ይሄ ነው እሳቱ እንዲነድ እንጨት መጨመር ያስፈልጋል የሚንበለበል እሳት ሆነን መኖርና መሞት ነው ያለብን እግዚአብሔርም ሰራተኞቹን አገልጋዮቹን እሳት መላእክቱን መንፈስ የሚያደርግ አምላክ ነው። ድንዙዝ የሆነ ቀዝቃዛ የሆነ የሞተ የሆነ የማይለማ የማይሰማ ልጅ እግዚአብሔር አይሰራም። ስለዚህ ከእግዚአብሔር ጋር መስራት የምትወዱ ሆይ እሳቱ እንዲቅ እንዳይቀጣጥለን መስተካከላል። ሀያ አራት ሰዓት እድሜ ዘመናችንን የምንነድ መብራት መሆን አለብን። ጅማ ምንሄድ፣ ዲሲ ምንሄድ፣ አርሲ ምንሄድ፣ አውሮፓ ምንሄድ፣ እሳታችን መታየት አለበት። ነጭን፣ ጥቁሬን፣ አረመኔ፣ ኤቲስቴን፣ ፓጋኔ፣ እስላሜን፣ ፕሮቴስታንቴን እኛ እሳታችን መታየት ያስፈልገዋል። ስንናገር፣ ስንኖር፣ ስንሰራ፣ ስናቅፍ፣ ስንወድ ስንሰጥ እሳታችን መታየት ያስፈልገዋል እሳቱ እንዳይጠፋ ታዟልና እግዚአብሔር ቃል የሰማነው በልባችን ጻፍ መንፈስ ቅዱስ ሲባርከን እግዚአብሔር ጸጋ ግነታችን ቤታችን ራዴት በረከት የሚላ ጥበቃ አብሮን ይሁን መንፈስ ቅዱስ ሲባርካችሁ ማሳሰቢያ እንዳትረሱ የእስራኤሉን ጉዞ የእናቶችን ሁለቱ እናቶችን ያልኳችሁ 9114 ስልኬ ነው ላይ ኮሜንት አርጋችሁ ስለምትወጡ ቤተሰቦቻችን እናችሁ እግዚአብሔር ክብር ይስጣችሁ ቀሲስ አሸናፊ ገብረማርያም ነኝ